ሰላም ጤና ይስጥልኝ። የተከበራችሁ ተመልካቾቻችን፣ ቢሴፌ ማማከር አገልግሎት ከፋና ቴሌቪዥን ጋር በመተባበር ዞስር በዚህ ሰዓት ደህና የተሰኘውን ፕሮግራማችንን ወደ እናንተ እናቀርባለን። ዝግጅቶቻችንን እንድትከታተሉ እየጋበዝን ወደ ቀዳሚ ፕሮግራማችን እናልፋለን። አብራችሁን ቆዩ። ሰዎች በየትኛውም የእድሜ ደረጃ ላይ ሆነው ፍላጎታቸውን ለማሟላት የተለያዩ አይነት ጥረቶችን ያደርጋሉ። ተዘጋጅቶ የሚቀርብን ምግብ እንኳ ለመመገብ ከቦታ ቦታ መንቀሳቀስ፣ ሰውነትን በተለያየ አይነት እንቅስቃሴ ውስጥ እንዲገባ ማድረግ ያስፈልጋል። መጠኑ ይለያይ እንጂ ታዲያ ስራ የሚለውን ጽንሰ ሀሳብ መተግበራችን አይቀርም። ለመሆኑ ስራ ምንድን ነው? ስራ በተፈጥሮ ሳይንስ ጥናት መሰረት ጉልበት ማለትም በአንድ ቁስ ላይ የሚደረግ ግፊት ወይም ስበት የሚተላለፍ የአንድ ሰው የመስራት ችሎታ ወይም ለውጥ የማምጣት ችሎታ ማለት ነው። መለኪያ መስፈርቱም ጁል ይባላል። የስራን ጽንሰ ሀሳብ ያገኘው ፈረንሳዊ ሂሳብ ተመራማሪ ጋስፓርድ ጉስታቭ ነው። ታዲያ ስራ እንዴት መሰራት አለበት ሲባል፣ ደግሞ ስራዎችን በምንሰራበት ወቅት ራሳችንን ለአደጋ በማያጋልጥ ምቹ ሁኔታና ውጤታማነት ላይ ትኩረት በማድረግ መሆን ይኖርበታል። የግንባታው ዘርፍ ስራ ደግሞ ባህሪው በራሱ አስጊ በመሆኑ ከፍተኛ ጥንቃቄ የሚፈልግ ነው። የግንባታውን የስራ ዘርፍ ባህሪ በመረዳት የአሰራር ስርዓቶችን በማዘመንና በየጊዜው ማሻሻያዎችን በማድረግ ከአደጋ የጸዳና ውጤታማ ማድረግ ይቻላል። የግንባታው ዘርፍ ነውና ትኩረታችን፣ ዘርፉ ብዙዎችን የሚያሳትፍ ከመሆኑ አንጻር የተለያየ በመልካምም ሆነ በተቃራኒው ሊቀመጡ የሚችሉ የአሰራር ተሞክሮችን ማየት ይቻላል። በዛሬው ዝግጅታችንም መልካም ተሞክሮውን እንዳስሳለን። የምንገኘው ቅርብ ጊዜ ወደ ስራ በገባ የግንባታ ዘርፍ ስራ ተቋራጭ የስራ ቦታ ላይ ነው። ድርጅቱ አዲስ ቢሆንም የድርጅቱ ሰራተኞች ግን በተለይ ደህንነትን ትኩረት ባደረገ የአሰራር ስርዓት የውጭ ሀገራት ልምድና ተሞክሮ ያላቸው ናቸው። ይሄኛው ፕሮጀክት ደግሞ ጂ ፕላስ ኤት ፎረንሲክ ቢልዲንግ ነው እየሰራ ነው ያለ ነው። እዚህ ቢልዲንግ ላይ ኦልሞስት አሁን ሰከንድ ፍሎር ወይ ደግሞ ሁለተኛ ወለል ነው እየሰራ ነው ያለ ነው። ያው እያንዳንዱን ስራ ስንሰራ ከመስራታችን በፊት ለሰራተኞቻችን ገለጻ እናደርጋለን። ለምሳሌ ኮለን የሚሰራ ከሆነ ኮለን መስራት ላይ መግባት ያለባቸው ነገሮች ፕሪኮሽን መወሰድ ያለባቸውን መደረግ ያለባቸው ጥንቃቄዎች ምን ሊያጋጥም ይችላል የሚሉትን ነገሮች ቲቪቲ ትሬኒንግ ይሰጣል። ከዛ በተጨማሪ ደግሞ ለምሳሌ የምንሰራው ስራ ሲለይ፣ አሁን ልክ እንዳልኩሽ ስላብ ነጠፋ ከሆነ የምንጀምረው ጀምረው ወርኪንግ አታት ወይ ደግሞ ከፍታ ላይ ነው መስራት የምንጀምረው ማለት ነው። ስለዚህ ያን ስናደርግ ቀድሞ መሰራት ያለባቸውን ስራዎች ለምሳሌ ኤጅ ፕሮቴክሽን ወይም ደግሞ ዙሪያውን ቢውልዲንጉን ኤጅ መስራት ሰው እንዳይወድቅ ምክንያቱም የስላብ ስራ ከሆነ ያ ሰው የሚሰራው ስካፎልዲንጎች ያቆማል ፕላይውድ ይሸከማል። እነዚህ እነዚህ አይነት ነገሮች ስለሚኖሩ ቀድመን ያንን ትሬን እናረጋለን ማለት ነው። እዚህ ሳይት ላይ የምንሰራው ማሽነሪ እንዳለ ፕላንትና ኢኩይፕመንት ሪፕሬዘንታቲቭ ሆኜ ነው ማለት ነው። እና ሙሉ ማሽነሪዎች እንደ ሲኖ ትራክ፣ ዳም ትራክ፣ ክሬኖች፣ ሎደር በቃ ማሽነሪ ለኮንስትራክሽን ግብዓት ሊያቀርቡ የሚችሉ ሳፖርት የሚያደርጉ ማሽነሪዎች እንዳለ አሉ እዚህ። እና እነሱን ነው ፎሎአፕ የምናደርገው ሜንቴናንሳቸውን ብሬክዳውን ሲኖር ፕሮብለሞችን ሶልቭ በማድረግ እሱን ፎሎአፕ እያደረጉ ችግሮችን መፍታት ላይ ነው የምንሰራው ፎከስ አድርገን ማለት ነው። ጀስት አሁን ላይ ምን ላይ ደረጃ ላይ ደርሷል ስራዎቻችን? የስላብ ስራዎች አሉን። በስላብ ስራዎች ላይ የኮንዲዩት ወርኮች አሉ። ጀስት ኮንዲዩት ስራዎች ፌዝ ላይ ነን ያለነው። ፕላስ ደግሞ የፕላምቢንግ ላይ ደግሞ ያለነው ጀስት ደብሊሲዎችን ፕላስ ሃንዶሶችን የፈርስት ፊክስ ስራዎችን ነው እየሰራን ያለነው አሁን ላይ። አሁን ያለንበት ደረጃ ላይ ይሄ በስተ አሁን ቢልዲንግ ስትራክቸራሊ ኦልሞስት ወደ ማለቅ ደረጃ ላይ ደርሷል። እነዚህ ሁለቱ ጂ ፕላስ ፎሮች በነሱ ላይ ፋይናል ሳኒታሪ ማቴሪያሎችን ፕላስ ኤሌክትሪካል ማቴሪያሎችንም ወደ ማምጣት ደረጃ ላይ እየደረስን ነው። ስራዎቻችንም በእነዚህ አይነት መንገድ ነው እየቀጠለው ያሉት። ሳኒታሪ ስራ ያን ያህል አይደለም፣ ለአደጋ የሚጋለጥ ስራ አይደለም። ራሳችን ጠብቀን የምንሰራው ስራ ነው ቴክኒካል የሆነ ስራ ስለሆነ ለአደጋ ብዙ የሚያጋልጥ ስራ አጋጥሟን አያውቅም፣ አይኖረውም። ወደፊትም የሚኖረው አይነት ነገር አይደለም። ለምሳሌ ቤልት ሳናስር አንወጣም። መቆሚያዎች ሳይዘጋጁ መንቀሳቀስ አንችል መውጣት አንችል። ከሁለት ሜትር በላይ ከፍታ ላይ ቤልት ሳታስሪ መውጣት ሴፍቲ ቢያይነ ብንወጣ እንኳን የምንወርድበት አጋጣሚ ነው ያለው። ስራውን እንኳን የምናቆምበት አጋጣሚ ነው ያለው። ቅድመ ትምህርት ቅድመ ዝግጅትም ስለሚሰጡን እኛ ማንወጣም ስለዚህ ከዛ ከዛ የተነሳ ብዙ የሚያጨናነቅ ነገር የለው። ኤሌክትሪክ እንደምታውቂው አደጋ የሚበዛበት ስራ ነው እና ለዛ መጀመሪያ ሰራተኞች ያው ኮንታክት የሚያደርጉ ሰራተኞች ስለሆኑ ያንን ስራ በሚሰሩበት ጊዜ ቅድመ ጥንቃቄ ለዛ ስራ ማድረግ እንዳለባቸው ኦሪየንቴሽን ይሰጣል። ለምሳሌ ግራይንደር ሲጠቀሙ ሊሆን ይችላል፣ የተለያዩ ሶኬቶች ሲጠቀሙ ይችላል ቅድመ ጥንቃቄ ምን ማድረግ እንዳለባቸው በሴፍቲ ሁል ጊዜ ስልጠና ይሰጣቸዋል። የድርጅቱ የስራ ኃላፊዎች የተሻሻለ የአሰራር ስርዓትን በየጊዜው በመከተል ድርጅቱን ለዓለም አቀፍ የስራ ገበያ ለማቀላቀል ግብ አድርገው በመስራታቸው ሙሉ ኃይላቸውን ተጠቅመው የውጭውን ሀገር የግንባታ ስራ ባህል ወደ ሀገራችን ለማምጣት ጥረት ያደርጋሉ። ሁሌ አንድ ሰው አለርት የሚሆነው ሁሌ ትሬኒንግ ሲሰጠው ነው። ጀስት እውቀቱ ቢኖረው ሁሌ ትሬኒንግ ራሱን ካላዳበረ የሆነ ሴት ላይ ቆሞ ነው የሚቀረውና። ሁሌ ኢነርጃይዝ እናደርጋቸዋለን በትሬኒንግ ማለት ነው። ልጆቻችን በእንደዚህ አይነት መንገድ ነው እየሄድን ያል ነው። ሰኞና ሐሙስ ላይ ሴፍቲ ትሬኒንግ አለን። አዲስ ማሽነሪዎች በገቡ ቁጥር እንደ ሚክሰር እንደ ጃምፐር ማሽነሪዎች በገቡ ቁጥር ፕሪ ኢንስፔክሽን እንሰራለን ማለት ነው። ኖርማሊ ከሳፕላይሮቹ ተገዝተው ሲመጡ ሴፍ ነው ሴፍ አይደለም የሚለውን ኢንስፔክት እናደርጋለን እና ኤቭሪ ታይም ኢንስፔክሽኖችን እኛ አፕሩቭ ካደረግ ናቸው ካለፉ በኋላ ነው ለስራ የሚቀርቡት ማሽነሪዎቹ ማለት ነው። ያው እኔ ተግባራዊነቱን መቼም ያው ኢቫሉዌት የምናደርገው ከምንሰራው ስራ አንጻር ነው። ለምሳሌ አንድ ሰው ከፍታ ላይ ሲመጣ መታጠቂያ ያለበትን ቤል ታጥቋል ወይ? አንደርስታንድ ማረጋቸውን ወይ ደግሞ ተረድተውታል፣ ተገንዝቦታል፣ ባህል አድርገውታል? እምለው ለሚሰሩት ስራ የሚያደርጉትን እንጥንቃቄ ሳይ ነው በድርጅቱ በነበረን ቆይታ የአሰራር ስርዓትን በማዘመን እና ምቹ የስራ ቦታን በመፍጠር ሰራተኞችን ውጤታማ ማድረግና ስልጠናና ክትትል ዋና ግብዓት መሆኑን መመልከት ችለናል። ምንድን ነው ቫሊዋችን ሴፍቲን ሩሎችን ተከትለን መጓዛችን አንደኛ፣ ማቴሪያሎችን ከራስ ስንጀምር ማቴሪያሎችን በቀላሉ ሴፍ እናደርጋለን። ሴፍሊ ለምሳሌ ኦቨርሄድ የሚሄዱ ኬብሎችን አንደርግራውንድ ብናስኬዳቸው አንድ ልጆቻችን ወይም ሰሪዎች የሚሰሩት ሰራተኞች ሴፍ ናቸው። ዊች ሚንስ ምንድን ነው፣ በሴፍ በሆነ ዞን ውስጥ ከተነዋል። ኬብሉንም ኤሌክትሪካል ፓወር እንኳን ቢኖር ማለት እንደ ልምድ ቢሆን ብዬ አስባለሁ። ሁሉም የኮንስትራክሽን እንደውም ኢቫሉዌት የሚደረገው ላይክ ሴፍ ሆኖ በሚወጣው የሰው ልክ እራሱ ቢሆን ጥሩ ነው ብዬ አስባለሁ። ራሴም የተጠቀምኩት መጀመሪያ የሰው ልጅ ነገር ነው የሚጠበቅ የሰው ልጅ ይጠበቃል። ሰው ልጅ ከተጠበቀ በኋላ ቀጣይ ያሉት ነገሮች ትርፋማ ይሆናል። ይሄን ነገር ዴቨሎፕ አድርግ ያለው በራሴ አንድ ተቋም ሰፊ ነው። ስለዚህ ዋናው ነገር የተቋሙ ኢሜጅ የሚጀምረው ከበር ላይ ነው፣ ከሴኩሪቲው ነው ማለት ነው። ሴኩሪቲ ታጋሽ ቻይ፣ ምክንያቱም እዚህ ያለው ሰራተኛ ብዙ የተለያየ ባህሪ ነው ያለው። ፍተሻ ለምን አስፈለገ ብሎ የሚጠይቅ ሰው አለ፣ ለምን ፈተሻለ ብሎ የሚል ሰው አለ ስለዚህ እዛ ጋር የተመደበው የጥበቃ አባል በጣም ትዕግስተኛ ሻይና ሁሉም በኩል የሚያይ መሆን አለበት። መልካም ተሞክሮ ሌሎችን የሚያነቃ የቆሙበትን እንዲያስተውሉ መንገድ የሚጠቁም ነውና በግንባታው ዘርፍ የተሰማሩ ሌሎች ተቋማትም ከዚህ ተሞክሮ ጠቃሚ ትምህርት እንደሚያገኙበት እምነታችን ነው በተመሳሳይ ሌሎች ጥሩ የግንባታ ስራ የደህንነትና ጤና የአሰራር ልምድ ያላችሁ ተቋማትም ልምዳችሁን እንድታጋሩን እየጋበዝን ለዛሬ እዚህ ላይ እናበቃለን። ያነጋገራችሁ ተመልካቾቻችን፣ ዛሬ አንድ እንግዳ ጋብዘናል። በስራ ላይ ጤናና ደህንነት ዙሪያ ያላቸውን የስራ ድርሻና የአሰራር ስርዓት እንዲያጋሩን እንግዳ ጋብዘናል። ቢሯቸውን በፍቃደኝነት ጋብዘውን ቢሯቸውን የተገኘ ነው። ራሳቸውን ያስተዋውቁልንና ወደ ውይይታችን እናልፋለን። አብራችሁን ሁኑ። እሺ፣ አመሰግናለሁ ዘውዱ አርጌቦ ባላለሁኝ። በኢአይጂ ኮንስትራክሽን ውስጥ የቢልዲንግ ዲቪዥኑን እመራለሁ። ቢልዲንግ ዳይሬክተር ነኝ። ስለ ስራ ላይ ጤናና ደህንነት የእናንተ ተቋም ምን አይነት ስራዎችን እየሰራ ነው? በማኔጅመንት ሌቭል ያለውን የስራ ስርዓት እስኪ ይግለጹልን። እሺ የስራ ደህንነትና ጤንነት ብዙ ጊዜ በእንግሊዘኛ ስለምንለው ሄልዝ ኤንድ ሴፍቲ የምንለውን ፓርት ማለት ነው። ድርጅታችን የኢትዮጵያ ኮንስትራክሽን ዲዛይንና ሱፐርቪዥን ወርክስ ኮርፖሬሽን የሚለው የኮንስትራክሽን ዲቪዥን ላይ የስራ ደህንነትና ጤንነት ወይም ደግሞ ሄልዝ ኤንድ ሴፍቲ እንለዋል። ሄል ሴፍቲ ኤንድ ኤንቫይሮንመንት ማለት ነው እሱ ካሉን አስራ አምስት የሰፖርት ሰርቪስስ እንግዲህ ኮንስትራክሽን ኮር ቢዝነሱ ሆኖ ኮንስትራክሽን ደግሞ የተሳካ ለማድረግ ያስፈልጋሉ ብለን ኢስታብሊሽ ያደረግናቸው አንድ አስራ አምስት ያክል ሰፖርት ሰርቪስስ አሉ። ከዛ በዋነኛነት እና በአንደኛነት ያስቀምጥ ነው የሄልዝ ኤንድ ሴፍቲ ዲፓርትመንት ነው ማለት ነው። እንደ ካምፓኒም ምን ብለን እንነሳለን? ዊ ቫሊዩ አወር ፒፕል አንዱ እሴታችን፣ ከቫሊዎቻችን ውስጥ አንዱ እሴታችን ዊ ቫሊዩ አወር ፒፕል እንላለን። ለሰራተኞቻችን ቢሮም ላይ ያሉ ሆኑ ወይም ሳይት ላይ ያሉ ለሁሉም ዋጋ ሰጥተን ነው የምንንቀሳቀሰው ማለት ነው። እሱን አንድ ከምንተገብርባቸው እንትኖች ውስጥ ይሄ ምቹ የስራ ሁኔታ መፍጠር ለሁሉም ሰራተኞች ምቹና ደህንነቱ የተጠበቀ የስራ ኢንቫይሮንመንት መፍጠር አንዱ የምንገልጽበት እሴታችን የምንገልጽበት ነው ማለት ነው ሶ ከማኔጅመንት ደረጃ እንግዲህ የጀመርነው ምንድን ነው? ዲፓርትመንቱን በራሱ ሴትአፕ ከማድረግ ማለት ነው ሶ ሄልዝ ኤንድ ሴፍቲ እንደ ዲፓርትመንት ተቋቁሞ በዲፓርትመንት ሄድ በማናጀር ደረጃ ይመራል። ከዛ በኋላ ደግሞ ሴፍቲ ኢንጂነሮች ወይም ደግሞ ሴፍቲ ኦፊሰሮች ከተለያዩ ዩኒቨርስቲ የሚመረቁ አሉ። አንድ ሁለት ዩኒቨርስቲ ሀገራችንም ያስመርቃል። እነሱን አፖይንት አድርጎ ለሁሉም ኮንስትራክሽን ሳይቶቻችን ላይ እነሱን አፖይንት እናደርጋለን ማለት ነው ሶ ትንሽም ይሁን ትልቅ የኮንስትራክሽን ሰራት ሳይት ካለን እያንዳንዶቹ ሳይቶች ውስጥ ሴፍቲ ኦፊሰር ወይም ደግሞ ይህንን ደህንነትና የስራ ደህንነትና ጤንነትን የሚቆጣጠር ኦፊሰር አፖይንት አድርገን እናስቀምጣለን ማለት ነው። እንደ ማኔጅመንት ሳይት ቪዚቶች በምናደርግበት ጊዜ ሮንግ ዱዊንግስ ወይም ትክክለኛ ያልሆነ ደህንነቱ ያልተጠበቀ የስራ አካሄድ ካገኘን እናስቆማለን። ከላይ ጀምሮ ከማኔጅመንቱ ጀምሮ ኮሚትመንቱ አለ ማለት ነው። ሄልዜን ሴፍቲን የካምፓኒው ባህል ካልቸር አድርጎ የመቅረጽና ያንን ምቹ ደህንነቱ የተጠበቀ የስራ ኤንቫይሮንመንት መፍጠሩን ከኮሚትመንቱ ከላይ ከማኔጅመንቱም ደረጃ አለ ማለት ነው። አንዳንድ ዲሲሽኖችም የሚፈልጉ ነገሮች አሉ፣ የማኔጅመንት ዲሲሽኖች የሚፈልጉ ነገሮች አሉ። ይሄ ምንድን ነው? ለምሳሌ ያክል እንደ ቴምፖራሪ ሰፖርት ሰርቪሰስ ይሄ የስካፎልዲንግ የፎርምወርክ ስራዎች አይነት ሊሆን ይችላል። ለሰራተኞቻችን የሚገዙ የፒፒ ሴፍቲዎች የሴፍቲ ኢኩፕመንትስ ሊሆኑ ይችላሉ። ሁሉም ገንዘብም ወጪዎችም ስላሏቸው ለሱ በጀት ተይዞ እንደ አንድ የኮንስትራክሽን ወጪ ተደርጎ ነው ማለት ነው የስራዎቻችንን የምንሰራው። አሁን ይህንን ሲስተም ስትሰሩት ስዘረጉት ወደ ሰዎች ስታወርዱት የገንዘብ አቅም ይጠይቃል፣ ዋጋም ያስከፍላል ማለት ስልጠናዎችን ታደርጋላችሁ፣ የሚያስፈልጉ የቅድመ ዝግጅቶች ታደርጋላችሁ። ለነዛ ለነዛ ኮስቱን እንዴት ነው ፕላን አድርጋችሁ ፕሮጀክቶቹ ላይ የምትገቡት? አንድ ስራ ቴንደሪንግ ኤንድ ኤስቲሜሽን ዲፓርትመንት ያው የሚጀምረው ከቴንደሪንግ ኤንድ ኤስቲሜሽን ነው። ወደ ስራ ከመግባታችን በፊት ኤስቲሜሽን በምንሰራበት ጊዜ ተያያዥ የሆኑ ወጪዎችን አብረን ኢንክሉድ እናደርጋለን ማለት ነው። ሶ ፒኤንጂ የምንለው አለ። ማለት እንደዚህ እንግዲህ ዳይሬክት ኮስት ላይ የማይታዩ ኮስቶች አሉ። ሶ ለሄልዜን ሴፍቲ የፒፒኢ የማመጣው ኢኩፕመንቶችን አክሰስ ለመስራት የሚጠቀምባቸውን አንዳንድ ኢኩፕመንቶች ቱልስ ንድ እንዲሁም አሳይን የማደርገውን ሰዎች የሰዎችን ደሞዝ ኦቨርሄድ ኮስቶችን እነሱን በሙሉ ቴንደሪንግ ኤንድ ኢስቲሜሽን ኮንስትራክሽኑ ላይ ስገባ በጣም ትንሽ ነው የሚሆነው። በፐርሰንት ብታስቢው ምናልባት በጣም ትንሽ ፐርሰንት ነው የሚሆነው፣ ግን ከመጀመሪያው ጀምረን አስበን እንገባበታለን ማለት ነው። ምክንያቱም ሄልዘን ሴፍቲ ኦፊሰር አፖይንት እንደማደርግ አቀዋለው። ዛጋ በሙሉ የምናስገባቸው ሰራተኞች ከላይ ከፕሮጀክት ማናጀር ጀምሮ እስከ ቀን ሰራተኛው ድረስ ፒፒ መልበስ አለባቸው። ሶሱንም ማዘጋጀት ይኖርብናል። ሶ ተያያዥነት ያላቸው ወጪዎች በጣም ትንሽ ናቸው የኮንስትራክሽኑ ከሚወስደው ወጪ ምናምን አይነት ስታዩ በጣም ትንሽ ወጭ ነች። ግን ከመጀመሪያው አስበንበት ስለምንገባ በጀት ስለሚያዝለት እንዲሁም ደግሞ ያ በጀት ብዙ ስላልሆነ አስቸጋሪ ሆኖ አላገኘ ነው። ግን ቀደም ብለን ፕሮአክቲቭሊ የሚያስወጣውን ወጪ አስበን ነው የምንገባበት ማለት ነው። ስለዚህ ትርፋማ ነው የምትሆኑት ምክንያቱም ወጫችሁን ታውቃላችሁ። ስለዚህ ሴፍቲ ሴፍቲን ከኳሊቲ ጋር ኢንተግሬት ታደረጉታላችሁ ማለት ነው። ስለዚህ ውጤታማ ትሆናላችሁ። ይሄንን መጀመሪያ በፖሊሲ ደረጃ መቅረጽ ትልቅ ዲሲሽን የሚጠይቅ ነገር ነውእና እሱ ላይ እዛ ዲሲሽን ላይ እንዴት ደረሳችሁ? ወደ መጀመሪያ ፖይንት እየሄድኩ ነው። እንግዲህ ስለ እሴት መጀመሪያ እያወራው የነበረ ዊ ቫሉ አወር ፒፕል ከሚል የተነሳ ነው። አሁን ደግሞ ቀጥሎ ሰስተናብሊቲ ሌላው እሴታችን ነው እንደ ካምፓኒ ለረጅም አመታት ነው ጀስት ላይክ ለረጅም ጊዜ የሚቆይ ካምፓኒ መሆን እንፈልጋለን። ለአጭር ጊዜ ታይቶ የሆኑ ስራዎችን ሰርሰራ ሰርቶ የሚጠፋ መሆን አንፈልግም። ሶ ለረጅም ጊዜ ገበያው ላይ መቆየት ካለብን ሰስተናብሊቲን ማዕከል አድርገን እንደ ቫሊዩ ወስደን የምንሰራ ከሆነ ሄልዝ ኤንድ ሴፍቲን ኢግኖር ልናደርገው አንችልም። በአሁኑ ጊዜ ሄልዝ ኤንድ ሴፍቲ ልክ ምን ነው ሌላው በተሟላልኝና ይሄ የቅንጦት ነው ሌክጀሪ ነው ተብሎ የሚታይ ነገር ይመስላል፣ ግን አይደለም የ ኢኮኖሚ እንትኑ ራሱ ትልቅ ነው። ሶ አንድ ኮንስትራክሽን ለሰራተኞቹ ምቹ የስራ ሁኔታ ሳይፈጥር ሰዎችን እየጎዳ ሰዎችን ህይወት እያጠፋ ንብረት እያወደመ ትልቅ የኮንስትራክሽን ካምፓኒ ሆኖ ለረጅም ጊዜ ሊቆይ አይችልም። ሄልዝ ኤንድ ሴፍቲን ማዕከል አድርጎ መስራት ያስፈልጋል ማለት ነው። ብዙ ጊዜ ስለ ሄልዝ ኤንድ ሴፍቲ ስናወራ እንደው ሰመራይዝ እናደርጋቸው ብንል በሶስት በአራት ሰመራይዝ እናደርጋቸው እንችላለን። ለምን ሄልዝ ኤንድ ሴፍቲን ማዕከል አድርገን እነሳለን የሚለው ማለት ነው። ሶ አንደኛው የሞራል ግዴታና ኃላፊነት አለብን። አንድ ሰው ሊሰራ ሰርቶም ገንዘብ ሊያገኝ ወደ ኮንስትራክሽን ሳይታችን ሲመጣ ወይም ስንቀጥረው የዛን ሰው ህይወት የዛን ሰው ጉዳት መከላከል መቻል አለብን ፕሮጀክት ማናጀር ጀምሮ እስከ ቀን ሰራተኛው ድረስ ስራውን ሰርቶ ጨርሶ ሲሄድ በጣም የሚወደው በፍቅር የሚቀበለው ቤተሰብ አለው ሁሉም ስለዚህ አካሉ ሳይጎዳ ህይወቱን ሳያጣ ለሚወደው ቤተሰቡ ተመልሶ መሄድ መቻል አለበት ስለዚህ አንደኛው የሞራል ግዴታ አለብን ማለት ነው የዛ ሀላፊነት አለብን ሁለተኛው ከህግን ማክበርና ተገዥ ከመሆን የሚቀመጡ ሬጉሌሽኖች ጋር ተገዥ መሆን ያስፈልጋል ማለት ነው። ንብረት እያወደምኩ ከሆነ በህግ እጠየቃለሁ። የሰው ህይወት እያጠፋው ከሆነ በህግ እንጠየቃለን። የሰው ላይ ጉዳት እያደረስ ከሆነ በህግ እንጠየቃለን ማለት ነው። ሬጉሌሽኖችን መጠበቅ ለህግ ተገዥ ከመሆን አኳያ ሄልዝ ኤንድ ሴፍቲን የግድ አንዱ አካላችን አድርገን መንቀሳቀስ ይኖርብናል ማለት ነው። ሶስተኛውና አንችም አንቺም ጠቀስ ያደረግሽው ከኢኮኖሚ ጋር ተያያዥነት ያለው ነገር ነው። እንደውም ትልቁና ዋናው እሱ ይመስለኛል። ምክንያቱም እሱን አስበን ከሰራን መጀመሪያ የጠቀስኳቸው ሁለቱ ባይ ዲፎልት ይመጣሉ። ኦራይት ሶ እንደ ካምፓኒ፣ አንድ ካምፓኒ ትርፋማ ሆኖ ለረጅም ጊዜ መንቀሳቀስ አለብኝ ካለ፣ አንድ ኤግዛምፕል ብነግርሽ፣ ለምሳሌ አንድ ሰው ላይ ጉዳት ቢደርስ መጀመሪያ የሚደረገው ምንድነው? ኮንስትራክሽን ሳይቱ ይዘጋል። ስራ ይቆማል። አንድ ሺ ሁለት ሺ ሰራተኛ ሊኖረኝ ይችላል ማለት ነው። ሰው ስራ ሳይሰራ ሊከፈል ነው ማለት ነው። ስራ ሰርቼ የማመጣው ገንዘብ ሊቆም ነው ማለት ነው። ለዛ ለተፈጠረው አደጋ ካሳ ልከፍል ነው ማለት ነው። ሶ ነገ ደግሞ ለኢንሹራንስ ምናምን የሚከፍለውን አይቶ የኢንሹራንስ ፕሪሚየሞች ከፍሉብኛል ማለት ነው። እንደውም ወይም ደግሞ ኢንሹራንሱም ከበር ሁሉ ላይ ሰጠኝ ይችላል ማለት ነው። ሶ ሰው እየጎዳሁኝ፣ ንብረት እየጎዳሁኝ ሪፒቴሽን ጥሩ ካልሆነ ስራዎችን ማግኘት አልችልም። ኢንተርናሽናል ፕራክቲሱን ካየሽው አሁን እኮ ሴፍቲ ኦዲትም ይባላል። አሁን ገንዘብ ኦዲት እንደሚደረገው በሙሉ የዚህ ኮንስትራክሽን ካምፓኒ የሴፍቲ ሪከርዱ ምን ይመስላል ተብለው ኦዲት ይደረጋል። ሶ ክሊር እና ክሊን የሆነ ኦዲት ካለኝ ከኢንተርናሽናል ካምፓኒዎች ጋር ዲል ማድረግ ይችላለሁኝ። ከውጭ መጣው የሚያሰሩ ሰዎች ተመራጭ አድርጉኛል ሶ የኢኮኖሚ እንትኑ አክቹአሊ ጥቅሙ እጅግ እጅግ እጅግ በጣም የጎላ ነው ሶ እንደውም እኔ ከምንም በላይ ካምፓኒዎች የኮንስትራክሽን ካምፓኒዎች ሄልዝ ኤንድ ሴፍቲ ማዕከል አድርገው መስራት ያለባቸው ከኢኮኖሚ አኳያ አይቶት መሆን መቻል አለበት ጥሩ ሪፒቴሽን ያለው ካምፓኒ መቼም እሱ በደህንነት የታወቀ ነው ከተባለ በጥራት የታወቀ ነው፣ በጊዜ ይጨርሳል ከተባለ ስራ የማግኘት እድሉ ይሰፋል ማለት ነው። ሶ ከፍ ያለ የኢኮኖሚ ጥቅም አለው። በአንጻሩ ደግሞ ያንን ካላደረግን ከፍ ያለ የኢኮኖሚ ኪሳራ ያመጣል ማለት ነው። ሶ ከዚህ አኳያ ሄልዜን ሴፍቲን ማዕከል አድርገን እንሰራለን። እኛ ጋር ያለው የስራ ባህል ከተማረው እስካልተማረው ድረስ ሁሉም ፕሮጀክት ላይ የምታገኟቸው ሰዎች አሉ። እነሱን ወደ እናንተ ለማምጣት ምን አይነት ዘዴ ተጠቀማችሁ? ቻሌንጅ አለው። ምክንያቱም ሌሎች ኮንትራክተሮች ጋር እንደዚህ ዲስከስ አደረግ፣ ሄልሜቱ ተገዝቶ አንጸባራቂው ተገዝቶ አያረጉትም። ለራሱ እንደሆነ አያውቅም። ለእኔ ብሎ የሚያደረግ ይመስለዋል ይላሉ። ሲገባ አድርጎት ይገባና ከዛ ጥሎታል። እንትን ስራውን ይሰራል። ከመሀንዲሶቹ ጀምሮ፣ ሳይት መሀንዲሶቹ ጀምሮ እናንተ እንዴት ያንን ባህል መቀየር ቻላችሁ ነው? አሁን ፕሮጀክቶች ላይ ሄጄ አይቻለሁ፣ የተወሰኑ ፕሮጀክቶች፣ ሁሉንም አላየውም፣ የተወሰኑትን ግን አይቻለሁ። ባየሁት ግን አይ ቲንክ ሲበሉ እራሱ የሚያወልቁት አይመስለኝም። ትሬኒንግ ገብተው እንትናቸውን አድርገውት ነበረ፣ ሙሉ ልብሳቸው እንዳለ ነው። ኢቭን አናጾቹ ቤልታቸውን እንዳደረጉት ነው ቁጭ ብለው ሲማሩ የነበረው እና እሱን ካልቸሩ ላይ እንደሰራችሁበት ያሳያል እና ያንን ካልቸር እንዴት ቻሌንጅ አረጋችሁ? እንዴትስ አለፋችሁት? ትክክለኛ ያልሆነውን ማቃናት፣ ከዛ በኋላ ደግሞ ትክክለኛ የሆነውን ማስረጽ ዝም ብሎ ጀስ ላይክ ኦቨርናይት በአንድ ሌሊት በአንድ ቀን የሚመጣ ነገር አይደለም። ትንሽ መሰራት ነበረበት። ሶ መጀመሪያ አካባቢ በጣም ቻሌንጅንግ ነበረ። ሶ ምናልባትም ወደ መጀመሪያ አካባቢ ያወራ ነው። ከቶፕ ማኔጅመንት ጀምሮ ኮሚትመንት መኖሩና ኮንሲስተንትሊ ልክ ሪዚስታንሶቹ ሲመጡ፣ አይ በቃ የኛ አገር ሰው ይሄን ሊከተል አይችልም ብሎ ተስፋ ሳይቆርጥ መተው፣ በቃ ይሄንን ማድረግ አለብን ሴፍ የሆነ ኤንቫይሮንመንት መስራት መቻል አለብን፣ ሴፍቲን ካልቸር አድርገን መቀጠል አለብን የሚለው ኮሚትመንት ስለነበረ በ ሉ ሬዚስታንሶቹ በመጡ ቁጥርም ኪፖን ወርኪንግ ኒት የሰው ልጅ ምንድነው ጀስት ላይክ ሪዚስት ያደርጋል። በነገራችን ላይ መጀመሪያ ብዙ ነገሮችን ወረቀት ላይ መጨረስ ጥሩ ነው። ያንን ወረቀት ላይ ካለቀ በኋላ ደግሞ ለእያንዳንዱ ሰው ሄጄ ንአንተ እንደዚህ አድርግ ከምለው ይልቅስ ቁጭ አድርገን ጥቅሙ ለነሱ እንደሆነ ለሚወዷቸው ቤተሰቦች አካላቸው ሳይጎዳ ሕይወታቸው ሳይጠፋ እንዲሄዱላቸው ከማንም በላይ ተጠቃሚ እነሱ እንደሆኑ ደግመሽ ትነግሪውና እንደገና ደግሞ ደግሞ መንገር እንደገና ደግሞ መንገር ያስፈልገዋል። ይሄ አይደለም እንግዲህ ምልሽ ከቀን ሰራተኛ ጀምሮ ኢቭን የተማረውም ከላይ ያለውም ሰው አንድ ነገር ወደ ውስጡ እንዲገባና ካልቸር እንዲሆን ማድረግ ያለብሽ ነገር ራይት የሆነውን ነገር አንዴ ዲዛይን አድርጎ መጨረስ፣ ወረቀት ላይ ማስፈር፣ ያንን ደግሞ ኤንድ ደግሞ ኤንድ ደግሞ መንገር ነው እና ቁጭ እያደረግን ስብሰባ ላይ ስንነግራቸው፣ አሁንም ትሬኒንግ ላይ ስንሰጣቸው፣ በየቀኑ ትሬኒንግ ስንሰጣቸው ይሄ ነገር ጠቃሚ እንደሆነ የመጀመሪያ ቀን ትንሽ ይቀበሉታል፣ በሚቀጥለው ቀን እንደዛ እያለ ይሄዳል። ከሆነ ጊዜ በኋላ ላንችም ይቀልሻል፣ ምክንያቱም ካልቸር ይሆናል ማለት ነው። ሲመጣ ሰው የሚያወራው ተመሳሳይ የሴፍቲ ቋንቋ አለ። ስለዚህ ሁሉም በዛ ወደዛ ውስጥ የመግባት ነገሩ ቀላል ይሆናል። ሶ አይ ቲንክ ሳንታክት ደግመን ደግመን ደጋግመን መስራታችን ያንን ነገር አምጥቶታል ብዬ አስባለሁ። ቀጥሎ ትሬኒንግ መስጠቱ ትሬኒንግ ይለውጠዋል። ኮንትሮሊንጉ በነገራችን ላይ ህግን ትንሽ ኢንፎርስ ማድረግ ይፈልጋል። የሚቀመጡ ሬጉሌሽኖች፣ አሰራራችን እንደዚህ ነው ተብሎ ጥቅሙ ለእናንተ ነው ብለሽውም ነግረሽው አንድ ሰው ያንን ላይከተለው ይችላል። ያኔ ደግሞ ኮንትሮሊንጉ ይመጣል። ኦኬ ከስራ ሳይት ላይ ስገባ አንድ ሰው ሀርነስ ሳያደርግ የሆነ ሀይት ላይ ሲሰራ ሳየው እኔ ወደ ውስጥ የሚመጣ መጀመሪያ ሲወድቅ ነው የሚታየኝ። ሲወድቅ የሚሰማኝ ነገር አለ አይደለ? አሁን አንድ ሰው ቢዝነስ ሲሰራ ሪስኮች ይኖራሉ። ሪስክ ወስዶ ወደ ቢዝነስ ሊገባ ይችላል። ኮንስትራክሽን ላይ ሄልዝ ኤንድ ሴፍቲ ላይ ስንትን ስንል ግን ሪስክ ወስደን የምንሰራው ስራ አይደለም። ሪስክ አስወግደን የምንሰራው ስራ ነው ሙሉ በሙሉ ሪስክ አስወግደን የምንሰራው ነው። ስለዚህ ያ ሰውዬ ሳይወድቅ ጨርሶ የሚሄድ ፕሮባብሊቲ አለው፣ ግን የመውደቅ ትንሽ የም ፕሮባብሊቲ ስላለችው ዜሮ ቶለራንስ ነው የሚሆነው ማለት ነው። ውረድ፣ አቁም ስራ፣ ውረዱ ስንላቸው ጀስት ይወርዳሉ ሀርነስ ያደርጋሉ። እሺ፣ ይሄ የማኔጅመንት ኮሚትመንት ሀላፊነታችሁን እናንተ ለሌሎቹ የምታጋሩት እንደ አጠቃላይ ። <many> በዚህ በስራ ላይ የጤናና ደህንነት ዙሪያ የምታቃሩት የማኔጅመንት ሲስተም የውስጥ የምትተዳደሩበት ስርዓትም ሊሆን ይችላል፣ መመሪያም ሊሆን ይችላል። ሌሎቹ ቢል ለማመዱት ጥሩ ነው የምትሉት ከእናንተ ሌላው መማር ያለበት የምትሉት፣ በተለይ ቶፕ ማኔጅመንት ኮሚትመንት ላይ ምክንያቱም ኦኮፒሽናል ሴፍቲ እንድ ሄልዝን በደንብ ታች ድረስ ለማውረድ የኮሚትመንት ይሸዋለ ማለት ቶፕ ማኔጅመንት ላይ ያሉት ኮሚትመንት ካላቸው እቃ በተጠየቁ ቁጥር ሊያቀርቡ ይችላሉ። የደህንነት ነገር ይሄ መሸፈኛ ያስፈልጋል፣ ይሄ ያስፈልጋል ሲባል ያቀርባሉ። ሶ ሌሎቹ እንዲማሩት የምትጠቁሙት ሀሳብ ካለ እሱን እናንሳና ወደ ማጠቃለያው እንሄዳለን። እኔ የምለው አንድ ኮንስትራክሽን ካምፓኒ የግድ የሄልዝ ኤንድ ሴፍቲ ዲፓርትመንት ሊኖረው ይገባል ብዬ አስባለሁ። እንግዲህ አገራችን ላይ ምንድን ነው የኮንስትራክሽን ካምፓኒዎች አንዳንዶቹ ከገበያ የሚወጡት ሲስተም ስለማይዘረጉ ነው። እንደዚህ የሚባል ነገሮች አሉ። ሶ ሲስተም ምንድን ነው የሚለውን በራሱ ማወቅ ያስፈልጋል። ሲስተም ምንድን ነው ብለን ስናስብ ኮር ቢዝነሱ ኮንስትራክሽኑ ብቻ ሳይሆን፣ ያ ኮንስትራክሽን ቢዝነስ ስኬታማ እንዲሆን መሟላት ያለባቸው ነገሮች አሉ፣ ዲፓርትመንቶች አሉ። የኳሊቲ ዲፓርትመንት አንዱ ነው። የሄልዝ ን ሴፍቲ ዲፓርትመንት አንዱ ነው። ኮሜርሻል ቴንደር፣ ን ስቲሜሽን፣ ፕላኒንግ፣ ፕሮኩርመንት፣ ዲዛይን ምናምን እያልን ዘረዝራቸው እንችላለን። እነዚህን በሙሉ ማሟላት ያስፈልጋል ብዬ ያስባለሁኝ። እነዚህ ሲሟሉ ሄልዝ ን ሴፍቲ መጥተው የለበትም እኛ ለሌላው ምን እናስተምራለን ብለን እናስበው። ያለንን ልምድ ሰምሃው እድሉ አጋጥሞን ወደ ውጭ ሄደን ያካበትናቸውን ልምዶች ሼር ለማድረግ በጣም በራችን ክፍት ነው። ከተለያዩ የመንግስት መስሪያ ቤቶች ጋር ትሬኒንጎች እንሰጣለን። የእኛ ሄልዝን ሴፍቲ ዲፓርትመንት ብዙ ትሬኒንጎች ይሰጣል። እኛም ትሬኒንጎች እንወስዳለን ከአንዳንዶቹ ያለንን ልምምድ እንዴት ዲፓርትመንቱን ስታብሊሽ ማድረግ እንዳለብን እነሱ እነሱን ነገሮች የተለያዩ አይነት ፎርማቶች አሉ። ሜትድ ስታትመንት ሪስክ አሳስመንት እንዴት እንደሚሰራ፣ ቱልቦክስ ቶክ ትሬኒንጎች እንዴት እንደሚሰጡ፣ እነዚህ እነዚህ ነገሮች አሉ። ኮንትሮሊንጉም ላይ መስራት አለበት ብለን እናስባለን። ሁሉም የኮንስትራክሽን ዲፓርት ካምፓኒ ሲመሰረት ሴፍቲ የሁሉም ኃላፊነት እንደሆነ ደግሞ ደጋግሞ መንገድ ያስፈልጋል። ልክ እንደ ቅድሙ እንደ ማስታወቂያ ነው። ወደ ታች ወርዶ ለሰራተኛው ሄልዝ ኤንድ ሴፍቲ በጣም ጥቅም እንዳለው ባለቤቱም ቶፕ ማኔጅመንቱም መጀመሪያ ባሉን መረዳት ያስፈልጋል። ያንን ደግሞ ደግሞ ደጋግሞ በመንገር በትሬኒንግ በተለያዩ ወይዎች ወደ ታች ማውረድ ያስፈልጋል ብዬ አስባለሁኝ። የእኛ ልምምድ ጥሩ ነው ብሎ ያሰበና ትሬኒንግ መውሰድ የሚፈልግ ካለ ትሬኒንጎችም እንሰጣለን። ምን ችግር የለውም። የተከበራችሁ ተመልካቾቻችን እዚህ ኮንስትራክሽን መስሪያ ቤት ሄጄ ያየኋቸው ልምዶች ነበሩ። የአሰራር ስርዓቶች ከላይ ከቶፕ ማኔጅመንት ጀምሮ እታች እስካለው ሰራተኛ ድረስ እና ከታች ያለው ሰራተኛ እላይ ድረስ ያላቸው የአሰራር ስርዓት ለሌሎቹ ጥሩ ልምድ መሆን የሚችል ነው የሚሉትን ሆነው ታይቻለው። የሁለት አመት ጊዜ ያላቸው ኮንስትራክሽን ዘርፉን ከተቀላቀሉ ሁለት አመታቸው ነው፣ ግን ያላቸው የኮሚትመንት ጉዳይና ሰራተኞቹ ምን ያህል እንደተቀበሏቸው እኔ በሰራኋቸው ፕሮግራሞች ላይ እንደምታዩት በደንብ ሰርቶላቸዋል ና ሌሎችም ኮንትራክተሮች፣ ኮንሰልታንቶች ና አስገንቢዎች ከነዚህ ካምፓኒዎች ልምድና ጥሩ ትምህርት እንደሚወስዱ ተስፋ አደርጋለሁ። በግልም አመስግኛቸዋለሁ። ምክንያቱም እኔ ማስበዋለ በዘርፉ በሴፍቲ እንዲሻሻል የምናስባቸው ነገሮች አሉ እና እነሱ ወርደው ማየት ራሱ ትልቅ ነገር ነው። ስለዚህ ይህንን ለእናንተም ትምህርት ይሆናል። ኮንትራክተሮች፣ ሴፍቲ ኮስት አይደለም እየተባለ ነው። ሞክሩት፣ እናንተም ለውጥ እንደምታገኙበት ተስፋ አደርጋለሁ። ኮንሰልታንቶችም የአሰራር ስርዓት መዘርጋት ላይ የበኩላችሁን አስተዋጽኦ እንድታደርጉ፣ እንዲሁም ደግሞ አስገንቢዎች የስራ ላይ ጤና እና ደህንነት አንዱ ትኩረታችሁ እንዲሆን በዚሁ አጋጣሚ መልእክቴ ማድረስ እፈልጋለሁ። የዛሬ ዝግጅታችን ይሄንን ይመስል ነበርና አብራችሁን ስለነበራችሁ የተከበራችሁ ተመልካቾቻችን ከልብ እናመሰግናለን። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት በያላችሁበት